ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር መናገር ፈልጌ ነው። በቅርቡ ጨሪቃዎች ሽምግልና ወደ ጋሸ ቤት ይላካል። ያው ልንገራችሁ ብዬ ነው። እና ወደ ቁም ነገሩ ስሄድላችሁ ዛሬ የመጣሁበት ቪዲዮ በጣም በተከታታይ እያየሁኝ፣ ግን በጣም እያዘንኩኝ፣ በጣም እየተሰማኝ ይህም ነገር የሚሰማኝ ደግሞ እናቴን ስለመወዳት ነው። የማንም እናት ስትሰደብም ዝቅ ተብላ ስትታይም ደስ አይለኝም። ምክንያቱም እናት እናት ናት። በምንም ልትቀይሯት የማትችሉ እናት ወልዳ ላሳደገች ለልጇ ዋጋ ለከፈለች ከተጸነስንበት ጊዜ አንስቶ እስከ ህይወቷ ፍጻሜ እስካለን ድረስ ዋጋ የምትከፍልልን እናት። የሁላችንም ደካማ ጎናችሁ ማን ነው ተብለን ብንጠይቅ እናት ናት። የእናት ዋጋዋ በምንም አይነት ሊገለጽም ምንም ሊተመን የማይችል እናት ህይወት ናት። ለማንኛችንም ግን ሀይሚና ብሩኬን የምትወዷቸው ከሆነ ወይም ሀይሚን የምትወዷት ከሆነ ብሩኬን የምትወዱት ከሆነ የእናንተ ፍቅር መግለጫ እናቶችን በመዘግዘቅ እናቶችን በመሳደብ እናቶችን ዝቅ አድርጎ በመናገር አይደለም። እናቶች እኮ እኛን ለሀገራችሁ ያብቃችሁ፣ ቤተሰቦቻችሁ ጋር ለመገናኘት ያብቃችሁ እያሉ እየመረቁን ነው። አደለ እንዴ? ምን አደረጉ? ምን አጠፉ? ልጆቹ ያሉት አዲስ አበባ፣ እነሱ ያሉት ቡታጀራ ስራ የሚሰሩ ልጆቹ ልጆቹ በሚሰሩ ስራ እናቶች ምን ተጠያቂ ናቸው? ለምንድን ነው የሚዘገዘጉት? ሴቱ ናችሁ፣ በሴት ላይ የምትፈርዱ ስለምንድን ነው? አብዛኞቻችሁ የወለዳችሁ ናችሁ፣ በእርግጠኝነት ማለት ነው። እናት አላችሁ አይደለ? እናታችሁን ትወዷታላችሁ አይደለ? እናንተ አረብ ሀገር ላይ ሆናችሁ ዛሬ ነው ወይስ እናታችሁን እዛ ኢትዮጵያ ውስጥ ያለችውን እናታችሁን እረስታችኋት ነው? እናታችሁ አትናፍቃችሁም? እናታችሁ ያደረገችላችሁ ለእናንተ የከፈለችላችሁ ዋጋ አታስታውሱትም? ብበል አታስታውሱትም። የተከፈለላችሁ ዋጋ ትዛይላችሁ ዛሬ እሰው እናት ላይ መጥታችሁ የምትዘቀዝቁት የምትሳደቡት ስለምንድን ነው? ይሄ ተገቢ ነው ብላችሁ ታስባላችሁ? የእናንተ ፍቅር መግለጫ ፈቶ በመዘግዘግ ነው እንዴ? እውነቴን ነው ምላችሁ ማለት ነው። ሀይሚና ብሩኬ ነገ ታርቀው በፍቅር ይመጣሉ። ገና ወደፊት ብዙ ረጅም ዓመት ይኖራሉ። ተጋብተው ልጅ ወልደው ይኖራሉ። አይምሰላችሁ። ስራ ነው ይስሩ። የፈለጉትን አይዲያ አምጥተው ይስሩ። የፈለጉትን ቃላት ይመላለሱ እነሱ ካላፈሩበት እነሱ በቃ ይሁን ብለው አምነው ካደረጉት፣ እናንተ ምን ቤት ናችሁ? እናንተ እነሱን የምትወዷቸው ከሆነ የሚወዱትን ውደዱላቸው፣ የሚያከብሩትን አክብሩላቸው። ግን በልጆቹ ስራ ግን እናት ተጠያቂ አይደለችም። ሴቱ ናችሁ በሴት ላይ የምትፈርዱ የሃይሚን 250 እስካሁን ትገባ ነበር፣ ግን የሴት ምቀኞች ስላላችሁ ሰብስክራይብ ታነሳላችሁ። እትፍ የተባለ ምራቅ አይዋጥም፣ ተመልሶ የተሰጠ ነገር አይመለስም። ነውር ነው። ሰብስክራይብ አድርጋችሁ ዛሬ አነሳችሁት። ታረለ ሴቶች፣ ሴት ስታድግ የማትወዱ ሴት ስትወደድ ስትከበር የማትወዱ የሴት ምቀኞች አንዳንድ ሴቶች ነው ያልኩት። ሁሉም ሴቶች አይደሉም። በጣም መልካም ሴቶች አሉ፣ በጣም ጂኔስ የሆኑ በጣም መልከ መልካሞች አሉ። እውነቴ ነው ምላችሁ። ግን እናትን አትዘግዝቁ፣ ሴት ልጅ ዝቅ አታድርጉ። እናንተም ሴቶች ናችሁ። ነገ ልጆች ትወልዳላችሁ፣ የልጅ ልጅ ታያላችሁ። እናንተ ዛሬ የዘራችሁትን ነገ ታጭዳላችሁ። የተናገራችሁትም ተመልሶ ይመጣላችኋል። ቀናችሁን ጠብቁ። ግን ልብ ግዙ። እውነት ሄድ ነው የምላችሁ እህቶቼ፣ በሰው ሀገር ላይ ነው ያላችሁት። ለሰው ልጅ ክፉ አታስቡ። ከቻላችሁ መልካም ነገር አስባችሁ እለፉ፣ ካልሆነ ደግሞ ዝምታ ወርቅ ነው። ሰውን እንደዚህ ዝቅ አድርጎ ከፍ እንትን ማለት ጥሩ አይደለም። ሀይሚና ብሩኬ የራሳቸው መንገድ አላቸው። ሀይሚም እውነት አላት፣ ብሩኬም እውነት አለው። የአለም ምክንያት እነዚህ ልጆች ወደ ቪዲዮ አልመጡ እዚህ መጥተው ቪዲዮ የሚሰሩት ያለ ምክንያት አይደለም። ስለዚህ ምክንያታቸውን ደግሞ ማወቅ ከፈለጋችሁ እስከ ፍጻሜው ድረስ መከታተል ግዴታችሁ ነው። በቃ እናንተ ብታዩና ሰብስክራይብ ብታረጉ ላይክ ብታረጉ ከእናንተ ህይወት ላይ ከእናንተ ገንዘብ ወይም ከእናንተ ንብረት ላይ ምንም የሚቀንስባችሁ ምንም ከጊዜያችሁ ከሰዓታችሁ የሚወስድባችሁ ነገር የለም። የዚህን ያህል ምንድነው ክፉ ምን የምትሆኑት? እውነቴን ነው የምላችሁ። ብቻ ሰውን ለመለያየት ሰውን የሆነ ነገር ለማድረግ ክፉ ነገር ሰንቃችሁ ውስጣችሁ በክፉ ነገር አትመርዙት እውነቴን ነው የምላችሁ ሰው ያየኛን ከማለት ይልቅ ፈጣሪ ያየኛን ብሎ ማሰብ በጣም ትልቅ ነገር ነው እና በዚህም ስሮ በዚህ ለሁላችንም የሁላችንም እናቶች እድሜና ጤና ይስጣቸው በሰላም በፍቅር ይኑሩልን ያሉት ይኑሩ አይደለም ስለዚህ እባካችሁ እናትን እንደዚህ ዝቅ አታድርጉ አትሳደቡ ነውር ነው አግባብ አይደለም ትክክልም አይደለም እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ ቅመምዬን ሰብስክራይብ አድርጓት እሺ ሰብስክራይብ አድርጓት በእናታችሁ ሰብስክራይብ አታንሱ አረ በፈጣሪ እንዲሁም ነውር ነው ተገቢ አይደለም